አባ ገብረ ኪዳን ይሄን እንዲላሉ ስማቸው እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። የሁለት ዓመት ሕፃን ሰምታችኋል፣ ሰሙኑ የታነቀ የሁለት ዓመት ሕፃን ይታነቃል ትልቅስ ሲሆን ይታነቃል። ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድነው እንደው ዝም የሚለን? ለምንድነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ተሰዎች አልሆንለት ብሎ ነው። ለኛል ስለማያዝንልን ነው። ባያዝንስ ቢያንስ ለሁለት ለሁለት ዓመቱ ህፃን ያዝ ነው። እኛስ መቼም በደለኞች ነን። ለምንድነው እግዚአብሔር ዝም የሚለን? ታውቃላችሁ ሰማይትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማያትነት በሉ። የመንግስተ ሰማያት ምንድን ነው መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ። ለዚህ ነበረ ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና፣ አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ። እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለን እያበራ ቦግ ሲል ፊቱ። የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማይታት ደም ዘር ነው አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ፣ የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማይታት ነው። አዲስ ዓመቷን የምትጀምረው ሰማይታ ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማይትነት የመንግሥተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው።